ወደ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን ላለፉት ተከታታይ ሳምንታት መጽሐፍ ቅዱሳችንን ከመጽሐፈ ኢያሱ እያጠናን ቆይተናል። ይህ የትምህርቱ ዘጠነኛ ክፍል ሲሆን ምናልባት ቀደም ያሉትን ለማየት እድል ካላገኛችሁ በትንቢት ቃል የወንጌል አገልግሎት የተለያዩ ማህበራዊ ገጾች ላይ እንድትከታተሉ በመጋበዝ እንደዚሁም የእግዚአብሔር መንፈስ ደግሞ እንዲያስተምረን በመጸለይ እንጀምራለን። እንጸለይ። እግዚአብሔር አፍቃሪ አባታችን እናመሰግናሃለን። አንተ በቃሌ ሁል ጊዜ የምትደርሰን የምትጎበኘን መልካም ቸር አባት ስላለህን ተመስገን። አሁንም ቃልን ማጥናት ስንቀጥል በተለየ ሁኔታ እንተ እንድታስተምረን ጌታ ሆይ በእውነት ቃል በእውነት እንድንኖር ደግሞም ባዘጋጀልን በዚያ በረከት የተጎበኘ ሕይወት እንድትሰጠን እንጸልያለን። አስተምረን፣ ተናገረን። በጌታ በኢየሱስ ክርስቶስ ስም አሜን። የጥናታችን ርዕስ የተስፋዎቹ ወራሾች እንደዚሁም ደግሞ የተስፋ እስሮች ወይም እስረኞች የሚል ሐሳብ አለው። ዋናው ጥቅሳችን የሚገኘው በዘካርያስ ምዕራፍ ዘጠኝ ቁጥር 12 ላይ ይሆናል። እናንተ ይላል በተስፋ የምትኖሩ እስሮች ሆይ ወደ ጽኑ አምባ ተመለሱ፣ ሁለት እጥፍ አድርጌ እንድመልስልሽ ዛሬ እነግርሻለሁ ይላል። ዘካርያስ ምዕራፍ ዘጠኝ ቁጥር 12። እናንተ በተስፋ የምትኖሩ እስሮች ሆይ ወደ ጽኑዋንባ ተመለሱ። እንግዲህ ወደ ውስጥ ዘልቀን በምንመለከትበት ጊዜ የኢያሱ መጽሐፍ እስካሁን ስናጠና እንደነበረው አብዛኛው ማለትም የመጽሐፉ ብዙ ክፍል ከምዕራፍ 13 እስከ ምዕራፍ 21 ድረስ የእስራኤል ነገዶች በከናን ምድር በሚያደርጉት የድርሻ ክፍፍል ላይ የሚያተኩሩ ነው እናገኘዋለን እዚህ ካርታው ላይ እንደምንመለከተው እነዚህ አስራ ሁለቱ የእስራኤል ነገዶች የተለያየ በዛ በሚወርሱት ምድር የተከለለላቸውን ቦታ እናያለን። እነ ይሁዳ፣ እነ ሮቤል፣ እነ ጋድ፣ እነ ኤፍሬም፣ እነ ቢንያም፣ እነ ዳን፣ እነ ኢሳኮር፣ እነ ዛብሎን፣ እነ አሴር እንግዲህ እዚህ ጋር በስዕሉ ላይ እንደምንመለከተው በተለያየ ቦታ ላይ እንዲሰፍሩ የተደረጉበት ሁኔታ እንደነበር እናያለን። እንግዲህ ቦታዎች ሰዎችና ነገዶች ሲጠቀሱ ሳል እስራኤል የወርሰው ዘንድ ምድሩ ተላልፎ እንደተሰጠው ብናስተውልም ነገር ግን በተመሳሳይ ጊዜ ምድሪቱን ሙሉ በሙሉ አልወረሷትም። የኢየሱስ ሞት አዳምና ሔዋን ያጡትን ምድር እኛ መውረሳችንን ያረጋግጥልናል። በተመሳሳዩ ቢሆንም ግን እንወርሰው ዘንድ አሁንም የተስፋ እስሮች ሆነን እንቆያለን እንጂ ሙሉ በሙሉ የወረስንበትን ሁኔታ አንመለከትም። ከዚህም የተነሳ እንግዲህ ጥናታችን የሚከተለውን አስተዋጽኦ የሚከተል ይሆናል። በመጀመሪያ ስለታጣው ምድር እናወራለን። ቀጥለን እግዚአብሔር የሚሰጠውን ምድር ደግሞ እንመለከታለን። በመቀጠል ደግሞ ምድሪቱን መውረስ በተመለከተ እሱን እናጠናና ቀጥለን ስጦታውን መጠበቅን በተመለከተ እናጠናለን በመቀጠል ደግሞ የተመለሰውን ምድር በተመለከተ አጥንተን ጥናታችንን ወደ ፍፃሜ የምናመጣ ይሆናል ማለት ነው። እንግዲህ ስለ ታጣው ምድር በማየት ስንጀምር በዘፍጥረት ምዕራፍ 3 ቁጥር 23 ላይ ስለዚህ እግዚአብሔር ከኤደን ገነት አስወጣው ይላል የተገኘባትንም መሬት ያርስ ዘንድ ከዛ ወጥቶ ወደሚያደክም ልፋት ወዳለበት ስራ ውስጥ እንዴት እንደገባ እናያለን። እግዚአብሔር አዳምና ሔዋንን የዚህ ዓለም ገዢዎች አድርጎ በኤደን ገነት እንዳስቀመጣቸው መጽሐፍ ቅዱሳችንን ስናነብ የምናገኘው ነው። ለምሳሌ በዘፍጥረት ምዕራፍ 1 ቁጥር 27፣ 28 ከዛም ደግሞ በዘፍጥረት ምዕራፍ 2 ቁጥር 8 ላይ ሄደን ስንመለከት እግዚአብሔር ሰውን ሲፈጥረው ይህን ምድር ለሱ እንዳዘጋጀለት ይህን ምድር እንዲገዛ እንዲያስተዳድር ከእርሱ በታች ሆኖ የእሱ ባለሟል ሆኖ እንዲኖር የእግዚአብሔር ሐሳብ ነበር። እግዚአብሔርን በበደሉ ጊዜ ግን የመጀመሪያዎቹ ሰብአዊ ፍጡራን ከኤደን ገነት እንደተባረሩ ደግሞ ይህንን አሳዛኝ እውነት እዛው ላይ እናያለን። በዘፍጥረት ምዕራፍ 3 ቁጥር 23 የምድር ገዥነታቸውም ተወስዶባቸው እንደነበር ከዚያው ጋር ተያይዞ የመጣውን ዕዳ እናያለን። እግዚአብሔር ግን ለአዳም ያጣውን ምድር እንዲመልስለት እቅድ ነበረው። በመጀመሪያ እርምጃው ለአብርሃም ለይስሐቅና ለያዕቆብ ትንሽ ቁራሽ መሬትን አወረሳቸው። እርሷም ከነአን እንደነበረች እንመለከታለን በዘፍጥረት ምዕራፍ 13 ከ14 እስከ 15 ላይ ስናነብ የምናገኘው ነው። እንግዲህ በጊዜ ሂደት እግዚአብሔርን ማወቅ በሁሉም ሰዎችና አሕዛብ ዘንድ በደረሰ ጊዜ ውርሱ እስከ ዓለም ዳርቻ ድረስ እየሰፋ እንደሚሄድም ደግሞ ከኢሳይያስ ምዕራፍ 11 ቁጥር 9 ላይ እናገኛለን። እንግዲህ የእስራኤል አለመታዘዝ የቀድሞውን እቅድ እንዲቀይር እንዳደረገውም ደግሞ እዚሁ ላይ እናያለን። እግዚአብሔር ተስፋውን የወርሱ ዘንድ ከድንጋዮች ለአብርሃም ልጆችን አስነሳ፣ እርሱም እኛ እንደሆነን ቃሉ ይናገራል። ስለዚህ እግዚአብሔር ከመጀመሪያ ጀምሮ የነበረው እቅድ ወዳጣ ነው መጀመሪያ በርክቶልን ወደነበረው ወደ ታጣው ወደዚያ ምድር የመመለስ እቅድ እንደሆነ ከዚህ እንረዳለን ማለት ነው። ቀጥለን የምናየው እግዚአብሔር የሚሰጠውን ምድር በተመለከተ ይሆናል። ምድርና ሞላዋ ይላል ለእግዚአብሔር ናት ዓለምም በእርሷም የሚኖሩ ሁሉ ይለናል በመዝሙር 24 ቁጥር አንድ ላይ ኤደን ስናንም፣ እንግዲህ አዳምና ሔዋን የኤደን ገነትን ይገዙ ዘንድ ያንን እድል ተሰጥቷቸው የነበረ ቢሆንም እንደዚሁም አብርሃምና ዘሮቹ የተስፋይቱ ምድር ይወርሱ ዘንድ ከእነርሱ ምንም ያበረከቱት ነገር የለም። አዳምና ሔዋን ተፈጥረው እስቲ ጥሩ ሰርታችኋል ወይ ተብለው ታይተው አይደለም። ያ ርስት የተሰጣቸው እግዚአብሔር በቸርነቱ ነው ያንን አዘጋጅቶ እንደውም የፈጠራቸው ወደ አዳምና ወደ ሔዋን እንዳየን ሁሉ ወደ አብርሃምና ወደ ዘሮቹም ስንመለከት ተስፋውን የእርሱ ዘንድ ከእነርሱ ዘንድ ምንም የሆነ ነገር አልነበረም። የእግዚአብሔር ስጦታ ነበር። ይህንን ስጦታ በኪራይ ቤት ልንመስለው እንችላለን። ምንም እንኳን እስራኤል በከነአን ሊኖር የሚችል ቢሆንም ምድሪቱ ግን አሁንም የእግዚአብሔር ንብረት እንደሆነች እንመለከታለን። የቤቱ ባለቤት የጣሪያውን የቧንቧውን፣ እና ወዘተ የጥገና ኃላፊነት ይወስዳል። እግዚአብሔርም እንደዚሁ እስራኤልን በሰጠው ምድር ተደላድሎ ይኖር ዘንድ ዝናቡን ያዘንብለታል፣ ሰብሉን ይጠብቅለታል። በኤደንም እንደነበረ እንደዚሁ የኪራይ ክፍያ ነበር፤ እርሱም ሌላ ሳይሆን መታዘዝ ነው። ጉዳዩ በዋነኛነት ያጠነጠነው በግንኙነት ላይ ነው። እግዚአብሔርን መውደድና ስጦታዎቹን ማጣጣም ዋነኛዎቹ ጉዳዮች ሆነው እናገኛለን ማለት ነው። ስለዚህ እንግዲህ እግዚአብሔር በሚሰጠን ርስት፣ እግዚአብሔር በሚሰጠን በረከት በዛ መደሰት ያንን የግላችን አድርገን በልምምዳችን ያንን ነገር ማግኘት እና መለማመድ የምንችለው በአንድና በአንድ መስፈርት ነው። ይኸውም ከእግዚአብሔር ጋር ከሰጪው ጋር በሚኖረን የጠበቀ ግንኙነት ነው። ለእርሱ በመታዘዝ በእሱ ሀሳብ በመሄድ የእሱን ፈቃድ በመፈጸም የእሱን ድምፅ በመስማት የእርሱን ዱካ በመከተል ፣ ስለዚህ ይህ ነው እንግዲህ ከኛ የሚጠበቀው። ሌላውን ሁሉ እግዚአብሔር ሊያደርገው በሰጠው ተስፋ፣ በገባው ቃል እንደሚፈጽመው ያሳየናል ማለት ነው። ምክንያቱም የእርሱ ነው ሁሉም፣ ሁሉን በግዛቱ ስር ያደረገ አምላክ ነው ያለን እንግዲህ ከዚሁ ጋር በተያያዘ ትላንት የነበረው ዛሬም ጉዳዩ እምነት እንደሆነ ከዚሁ ላይ እንረዳለን። በዕብራውያን ምዕራፍ 11 ከቁጥር 9 እስከ 13 ሄደን ስናነብ እግዚአብሔር አብርሃምን በእምነት እንደመራው እኛም ደግሞ የእርሱ ልጆች የእምነት ልጆች ልንሆን እንደሚገባ፣ እምነት ብቸኛው ቁልፉ እንደሆነ ከዚህ የምንማረው ይሆናል። እንግዲህ ምድሪቱን መውረስ በተመለከተ አሁንም ይህ ምድር ይላል ለዘጠኙ ነገድ ለምናሴ ነገድ እኩሌታ ርስት አድርገ ክፈለው ይላል። በኢያሱ ምዕራፍ 13 ቁጥር ሰባት ላይ እግዚአብሔር ኢያሱን ባረጀ ጊዜ ምድሪቱን ያልተማረኩትን ቦታዎች ጨምሮ ለእስራኤል ነገዶች እንዲያከፋፍል አዞት እንደነበር ከኢያሱ ምዕራፍ 13 ከአንድ እስከ ሰባት ላይ እናነባለን። እንግዲህ ምድሪቱ የነርሱ ነበረች፣ ነገር ግን የወርሷት ዘንድ ጥረትን ማድረግ ይጠበቅባቸው ነበር። እግዚአብሔር ያለ ሰው ተሳትፎ አይሰራም። እኛም የበኩላችንን እንድንፈጽም ከዚህ የተነሳ እግዚአብሔር ይፈልግብናል። በኢያሱ መጽሐፍ የምንመለከተ ነው። እግዚአብሔር አበርክቶላቸዋል፣ ሰጥቷቸዋል፣ ከፊታቸው ይዋጋል። ሁሉን ነገር የሚያደርግ እሱ ነው። ግን ያ ማለት እነርሱ የራሳቸውን ኃላፊነት ይኸውም እግዚአብሔርን መከተል፣ እርሱን ማስቀደም፣ ድምፁን መስማት፣ ዱካውን መከተል፣ እነዚህ ግን እነርሱ እግዚአብሔር በሰጣቸው ምርጫ መርጠው ሊያደርጓቸው የተገቡ ነገሮች እንደሆኑ እንመለከታለን እንግዲህ ምንም እንኳን ለድል ቢዋጉም አሸናፊነታቸው በእግዚአብሔር ላይ እንጂ በእነርሱ አቅም ላይ የተደገፈ እንዳልነበር ከዚህ እንረዳለን እኛም እንደዚሁ ለመዳንና ተስፋዎቹን ለመውረስ ማድረግ የምንችለው ምንም ነገር የለም በራሳችን ይሄንን ያንን ብለን የምናደርገው ምንም ነገር የለንም ነገር ግን እነርሱ ተዋግተው ከነበረ እኛ ዛሬ ምን ማድረግ ይኖርብናል ብለን ራሳችንን ልንጠይቅ ያስፈልገናል ማለት ነው። እንግዲህ እኛም እግዚአብሔር ሁሉን ነገር በሰጠን በመንገዱ እንድንሄድ በጠየቀን በዚያ ልንሄድ እንደሚገባን ይህ እነሱ ውጊያ ምድሪቱን በያዙት በእነዚያ ሰዎች መካከል ነበር። የእኛ ደግሞ ውጊያ ዛሬ ከስጋና ከደም ጋር እንዳልሆነ ከመንፈሳዊ ኃይላት ጋር መዋጋት እንዳለብን ከስጋችን ከሰይጣን በዓለም ካለው ከሚፈታተንን ነገር ሁሉ ጋር ውጊያ እንድናደርግ ተጠርተናል። እግዚአብሔር አንዴ ከዳንን በኋላ እኛን ወራሾቹን ሁለት ነገሮች ይጠይቀናል። አንደኛ እንድንታዘዘው ነው። በፊልጵስዩስ ምራፍ ሁለት ቁጥር ዐሥራ ሁለት ላይ ደን በምናነብበት ጊዜ እግዚአብሔር በመታዘዝ በፊቱ እንድንቀርብ እሱንም ደግሞ በመንገዳችን እንድንከተል ከሱ ሐሳብ ጋር በተስማማ ሁኔታ ህይወታችንን እንድንመራ የሚጠይቀንን ሐሳብ እናገኛለን በእርግጥም እግዚአብሔር በምርጫ ፈቃዳችን በምርጫ ነፃነታችን የሚመራን እንጂ ከምርጫችን ውጪ እኛን አስገድዶ የሚጠቅመንም እንኳን ቢሆን ለእኛ ጥቅም እንኳን ቢሆን እግዚአብሔር ግን በእኛ ምርጫ የተገደበ እጅ እንዳለው እንመለከታለን ስለዚህ በፊልጵስዩስ ምዕራፍ ሁለት ቁጥር 12 ላይ ሄደን ስናነብ ስለዚህ ወዳጆች ው ይላል ሁልጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለው ብቻ ሳይሆን ይልቁንም አሁን በሌለውበት በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ግን እዚያው ላይ ቀጥሎ ምን ይላል እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ ግን እግዚአብሔር ነው በማለት ይናገራል። እንግዲህ እግዚአብሔር ያንን ነው ከኛ የሚፈልገው ብለን የምንናገርበት ምክንያት ከዚህ ከቅዱስ ቃሉ የተነሳ ነው። በዕብራውያን 12 ቁጥር 28 ላይ ደግሞ የእግዚአብሔርን ቃል ሄደን ስናነብ እንዲህ ይለናል፣ ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔር እናመሰግናለን፣ ደግሞ ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው፣ አምላካችን የሚባላ እሳት ነውና ይለናል። እንግዲህ ስጦታውን መጠበቅን በተመለከተ ደግሞ ምድርም ለኔ ናትና እናንተም ከኔ ጋር እንግዶችና መጻተኞች ናችሁና ምድርን ለዘላለም አትሽጡ በማለት በዘሌዋውያን ምዕራፍ 25 ቁጥር 23 ላይ እናነባለን። እንግዲህ ምድሪቱን ለመውረስ ከበቁ በኋላ የምድሪቱን አጠቃቀም በተመለከተ የተለያዩ ሕጎች ተሰጥተዋቸው እንደነበር ይህ ማሳያ ነው። እነርሱም የሰባተኛውን ዓመት ሰንበትና ኢዮቤልዩ ናቸው። የሰባተኛው ዓመት ሰንበት ሰንበትን በትልቁ የሚያሰፋው ሲሆን ምድሪቱን እንድታርፍ ያደርጋትም ነበር። የባቢሎን ምርኮ ከሆነባቸው ምክንያቶች አንዱ ይህንን ሕግ አለመጠበቃቸው እንደነበረም በሁለተኛ ዜና ምዕራፍ 36 ከቁጥር 20 እስከ 21 ላይ ስናነብ እናገኛለን። እንግዲህ ኢዮቤልዩ የማህበረሰቡን ሚዛናዊ ፍትሕ ለማስጠበቅ መሬቶችን ለቀድሞ ባለቤቶች መመለስን የሚያጠቃልል እንደነበር ከህጉ እንረዳል። በመሰረቱ የወንጌልም ዋና ዓላማ ነው። በድሃና በሀብታም ባለቃና በባሪያ በታደለና ባልታደለ መካከል ያለውን ልዩነት በማጥፋትና ሁላችንንም በኩል ደረጃ ላይ በማስቀመጥ የእግዚአብሔር ጸጋ ፈጽሞ ለሁላችን እንደሚያስፈልገን እንድናውቅ ማድረግ፣ ይህ የወንጌል ዓላማ ነው። ስለዚህ እንግዲህ እግዚአብሔር የሰጣቸውን ርስት እንዴት አድርገው ሊኖሩበት እንደሚገባ ምን አይነት ህጎችን እንዲታዘዙ እንደሰጣቸው ስንመለከት በዛም ውስጥ እግዚአብሔር በፍቅሩ የሚያስተዳድረው መንግስት እንደሆነ በሱ ፍቅር የሚጎበኙበትን ያንንም ደግሞ በህይወታቸው የሚለማመዱበትን እድል አበርክቶላቸው እንደነበር እንመለከታለን። ዛሬም ቢሆን ያው ነው። እግዚአብሔር በሰጠን ስጦታ እኛ ራስ ወዳድ ሆነን ራሳችንን ከፍ የምናደርግበት ሌሎችን ደግሞ የምንረግጥበት የምንጥልበት ሳይሆን ነገር ግን የእግዚአብሔር ፍቅር የራሱን የማይፈልግ ይልቁንም ለሌላው አሳልፎ ራስን የሚሰጥ እንደሆነ ከዚህ እንረዳለን። እንግዲህ የተመለሰውን ምድር ደግሞ ስንመለከት በሕዝቅኤል ምዕራፍ 37 ቁጥር 25 ላይ አባቶቻቸውን በኖሩበት ለባሪያዬ ለያዕቆብ በሰጠሁት ምድር ይኖራሉ እነርሱና ልጆቻቸው የልጅ ልጆቻቸውም ለዘላለም ይኖሩባታል ባሪያዬም ዳዊት ለዘላለም አለቃ ይሆናቸዋል፣ ይላል። እንግዲህ ካለመታዘዛቸው የተነሳ እስራኤል ከምድራቸው ተፈናቅለው ወደ ባቢሎን ተጥለው የነበረን ቢሆን እግዚአብሔር ግን አልጣላቸውም ወይም እስከ መጨረሻ አልተዋቸውም። እግዚአብሔር እንደሚመልሳቸው ምድሪቱንም ለዘላለም እንደሚሰጣቸውና ዳዊትን በእነርሱ ላይ እንደሚያነግሰው ቃል ገብቶላቸው እንደነበር በዚህ ክፍል ላይ እንመለከታለን። ዳዊት ከሞተ ረጅም ጊዜ አልፎት ነበር። ታዲያ ይህ ትንቢት ምን ማለት ነው? ብለን ልንጠይቅ እንችል ይሆናል። ምክንያቱም እንግዲህ በትንቢቱ ላይ እንደምናየው ባሪያዬም ዳዊት ለዘላለም አለቃ ይሆናቸዋል ይላል። ይሄ ግን ሕዝቅኤል ዳዊት ከሞተ ከስንት ጊዜ በኋላ የተነሳ ነብይ ነው። አዎ ኢየሱስ እዚህ ጋር ለዘላለም የሚነግሰው እውነተኛ ንጉሥ እንደሆነ እየታወጀ ነበር። ዳዊት ተብሎ የተነገረለት የዳዊት ልጅ ጌታችን ኢየሱስ ክርስቶስ ነው። ኢየሱስ በደሞ አማካኝነት የዘላለም ርስትን እንደምንቀበል ያረጋግጥልናል። በእርሱ በመሲሁ የሚመጣው ተስፋ የተነገረበት ትንቢት ነበር። እርሱ የተስፋዎች ሁሉ ፍጻሜ ነው። በእርሱ ለአሁን በረከትን፣ ለወደፊት ደግሞ ተስፋ የተገባውን ነገር እንወርሳለን። በቅርቡ እግሮቻችን የተስፋውን ምድር ይረግጣሉ። ምክንያቱም እሱ ቃል እንደገባው ሄዳለው ስፍራ አዘጋጅላቸዋለሁ፣ ተመልሼ እመጣለሁ እንዳለው እርሱ ርስታችንን ሊያወርሰን የሚመጣ የታመነ አዳኛችን እስከዛ ድረስ ግን በተስፋ ውስጥ ሆነን ተስፋውን እየተጠባበቅን እንኖራለን እንግዲህ እግዚአብሔርን ባለመታዘዝ ጠንቅ አዳምና ሔዋን ኤደንን አጥተው በኃጢአት ምክንያት ምድር ሁሉ እንደተረገመች ሁሉ ነገር ግን የእግዚአብሔር ህዝብ መመሪያውን ቢከተሉ ምድራቸው ወደ ልምላሜና ወደ ውበት ይመለሳል እግዚአብሔር ራሱ አፈሩን ለማበልጸግና ከነርሱ ጋር ምድሪቱን እንደ ቀድሞ ለማደስ መመሪያን ሰጥቷቸው ነበር። ስለዚህም በእግዚአብሔር ቁጥጥር ስር ምድሪቱ በሞላ የመንፈሳዊ እውነት ምሳሌ ትምህርት ሆን ነበር። ለእርሱ የተፈጥሮ ህግ በመታዘዝ ምድሪቱ ሀብቷን እንደምትሰጠው ሁሉ ለስነ ምግባርም ህጉን በመታዘዝ የሰው ልብ የእርሱ ባህሪ መገለጫዎችን ሊያንጸባርቁ እንደሚችሉ ከዚህ እንረዳለን ማለት ነው። እንግዲህ በአጠቃላይ ትምህርታችንን ስንጠቀልለው አዎ፣ እግዚአብሔር ተስፋውን ሰጥቶናል፣ ተስፋውን አውርሶናል። በእምነት ጨብጠናል፣ ሁሉን አሁን ይዘናል ማለት አይደለም። ግን እርሱን በመታዘዝ ስንቀጥል፣ እሱንም ተስፋ አድርገን ስንጠብቅ፣ የተስፋው ሙላት የሚገለጥበት ጊዜ ቅርብ እንደሆነ ተምረናልና በዛ መሰረት እስከ መጨረሻ ጸንተን መቆም እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።